ተናስተለን ከምሽቱ አንድ ሰዓት ሆኗል። ኢቲቪ 57 የቢዝነስና የስፖርት ዜናዎችን አካቶ ተመልሰዋል። አብራችሁን ቆዩ። ርዕሰ ዜናዎቹ እናስቀድማለን። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸውን የሶስት ቀናት ይፋ የስራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አሸኛኘት አድርገውላቸዋል። በአማራ ክልል የታጠቁ ኃይሎች የሰላምን አማራጭ ተቀብለው ወደ ውይይት እንዲመጡ ሜጀር ጀነራል ብርሃኑ ጥላሁን ጥሪ አቀረቡ። የአሜሪካ ከፍተኛ የመከላከያ አመራሮች በዩክሬን ሩሲያ ጦርነት ጉዳይ ለመምከር ኬፍ ገቡ። ከዜናዎቹ ጋር ሰለሞን ጡ መልሳነኝ። አብራችሁን ቆዩ። የአሰብ ጥያቄ ባይኖር ኖሮ የሁለቱ ሀገራት ግንኙነት ይሰምር ነበረ ወይ? ኢንተረስትን መግለጽ በኢንተረስት ላይ እንነጋገር ማለት ማንኛውም ያደርገዋል። በማንኛውም ጉዳይ ላይ አለመነጋገር፣ ይሄ የሻቢያ ፖሊሲ፣ አሁን ግን ያዘመን ያለቀ ይመስለኛል። የኢትዮጵያ የባህር በር ይገባኛል ጥያቄ ፍትሐዊ ነው፣ ትክክለኛል። አሁን ደግሞ አስገዳጅ ነው። ለምን አሰብ የሚለውን እንመልከት። አሰብ ወደዛ የሄደበት መንገድ ትክክለኛ አይደለም። በኢትዮጵያ በኩል ሁሉም አማራጭ ሬዲ ሆኖ ቀርቧል። አስረድቼ ሞግቼና ተሞግቼ አተርፋለሁ ብሎ የሚያምንበት ፔጅ ላይ ማምጣት ያስፈልጋል። የሀገር ጉዳይ ነገ ምሽት ሶስት ሰዓት ከሩብ ጀምሮ በኢትዮጵያ ቴሌቪዥን። የአሰብ ጥያቄ ባይኖር ኖሮ የሁለቱ ሀገራት ግንኙነት ይሰምር ነበረ ወይ? ኢንተረስትን መግለጽ በኢንተረስት ላይ እንነጋገር ማለት ማንኛውም ያደርገዋል። በማንኛውም ጉዳይ ላይ አለመነጋገር ይሄ የሻቢያ ፖሊሲ። አሁን ግን ያ ዘመን ያለቀ ይመስለኛል። የኢትዮጵያ የባህር በር ይገባኛል ጥያቄ ፍትሐዊ ነው፣ ትክክለኛ ነው። አሁን ደግሞ አስገዳጅ ነው። ለምን አሰብ የሚለውን እንመልከት። አሰብ ወደዛ የሄደበት መንገድ ትክክለኛ አይደለም። በኢትዮጵያ በኩል ሁሉም አማራጭ ሬዲ ሆኖ ቀርቧል። አስረድቼ ሞግቼና ተሞግቼ አተርፋለሁ ብሎ የሚያምንበት ፔጅ ላይ ማምጣት አስፈለገ። የሀገር ጉዳይ ነገ ምሽት ሶስት ሰዓት ከሩብ ጀምሮ በኢትዮጵያ ቴሌቪዥን ነው። የሀገር ጉዳይ በኢትዮጵያ ቴሌቪዥንና በዲጂታል አማራጮቹ በቀጣይ የምታገኙት ነው። ዜናዎቻችን እንደቀጠሉ ናቸው። የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸውን የሶስት ቀናት ይፋ የስራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የኢትዮጵያ ጉብኝታቸው ላጠናቀቁት የማሌዥያው ጠቅላይ ሚኒስትርና ልዑካን ቡድን ናቸው በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው አሸኛኘት አድርገዋል። ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለቱ ሀገራት የሁለትዮሽ ሁለንትናዊ የዲፕሎማሲ ትብብር ዙሪያ መክረዋል። በኢትዮጵያና ማሌዥያ መካከል በቱሪዝም፣ በጤና፣ በአየር ትራንስፖርት አገልግሎትና በሌሎች ዘርፎች በትብብር ለመስራት የሚያስችሉ ስምምነቶችን ተፈራርመዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በኢትዮጵያ ቆይታቸው የተለያዩ ተቋማትን ጎብኝተዋል። ከዚህ ባሻገር በአዲስ አበባና ኳላ ላምፖር ከተሞች መካከል የትማማችነት የትብብር መግባቢያ ሰነድ ስምምነትም ተፈርሟል። ዘገባው የሪፖርተራችን ሳምሶን በላይ ነው። ይህ ትውልድ የኢትዮጵያን ችግር ይፈታል። ለትውልድ ዕዳ የሚተው ሳይሆን ለትውልድ ትርፍ የሚተው በጥበብ የሚያምን፣ በሳይንስ የሚያምን፣ በምክንያት የሚያምን፣ በኢማጂኔሽን ፓወር የሚያምን፣ ለማንበብ ለመድከም የሚተጋ፣ በደርሶ ሀጅ ስሜት የማይወሰድ ትውልድ ይሆናል። የመደመር ትውልድ አንድ አስምሮ ሊይዘው የሚገባ ጉዳይ ኢትዮጵያ ከነድካማቸውም ቢሆን በጥበብ የተሞሉ አባትና እናቶቻችን ያቆዩልን ሀገር ስለሆነች በጥበብ የቆየን ሀገር በደርሶ ሀጅ ስሜት ለማፍረስ መሞከር ተገቢ አይሆንም። ሀገራችንን ማጽናት፣ ማስቀጠል ከሁላችን የሚጠበቅ ነገር እንደሆነ አደራ ማለት እፈልጋለሁ። የአደጋ ጊዜ ፈጣን ምላሽ ሰጪ ቡድኖች የማርበርግ ቫይረስ በሽታ ወደ ተገኘበት አካባቢዎች ተልከው ቫይረሱን የመከላከልና የመቆጣጠር ስራ እየተሰራ እንደሆነ ተገልጿል። በደቡብ ኢትዮጵያ ክልል ጅንካ ከተማ የማርበርግ ቫይረስ በሽታ መከሰቱ በላቦራቶሪ መረጋገጡን ተከትሎ መንግስት ከፍተኛ የላቦራቶሪ አቅም በመገንባት የዘረመል ምርመራ ጭምር በሀገር ውስጥ ማድረጉ ተነግረዋል። በዚህ ጉዳይ ላይ የተጨማሪ መረጃ ሊሰጡን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንግዲህ የማርበርግ አሁን ያለበት ደረጃ በምን ሁኔታ ላይ ነው የሚገኘው የሚለውን አጠቃላይ ስዕሉን ለአድማጅ ተመልካች እንዲገልጹልን የተለያዩ አሳሳች መረጃዎችን በዚህ ላይ እየወጡ ነው እና ህዝቡ ደግሞ ትክክለኛ መረጃውን ማግኘት ይፈልጋል። ምን ይላሉ? አመሰግናለሁ። የማርበርግ ቫይረስ በሀገራችን ከታወጀበት ጊዜ ጀምሮ በኢትዮጵያ ህብረተሰብ ጤና ኢንስቲትዩትና በጤና ሚኒስቴር ከታወጀበት ጊዜ ጀምሮ በጣም ብዙ ስራዎች እየተሰሩ ነው ያሉት ይህም አጠቃላይ የሆነውን ኮኦርዲኔሽኑን የቅንጅት ስራዎቹን በሀገር አቀፍ ደረጃ የተቋቋመ ግብረ ኃይል አለ። ያ ግብረ ኃይል እስከ ታች ድረስ ያሉትን በየቀኑ ያያል፣ ይገመግማል፣ ያሉበትን ሁኔታ ይረዳል። ከዛ ባሻገር የቅኝትና የለይታ ስራዎችን በየደረጃው መስራት ነው። በዚህም እስካሁን ድረስ ዛሬም ይፋ እንዳደረግ ነው አጠቃላይ ስድስት በቫይረሱ የተገኘባቸው ሰዎችና ሶስቱ አሁን በማከሚያ ቦታ ላይ በጥሩ ሁኔታ ላይ ነው የሚገኙት ከዚህም ጋር ኮንታክት ያላቸውን ግንኙነት ያላቸውን ሰዎች በለይቶ ማቆያዎች እንዲቆዩ አድርገን ከፍተኛ የሆነ ክትትል እያደረግን እየሰራን ያለነው። ከዛ ባሻገር ለዚህም የሚሆኑ አስፈላጊ የሆኑ ግብዓቶችን በቦታው የማድረሱን ስራ ሰርተናል። ሌላው ደግሞ ማህበረሰቡ ማስተማር የተግባቦት ስራዎችን መስራት አንዱና ዋናው ጉዳይ ስለሆነ ማህበረሰቡን ቤት ለቤት እየሄዱ የማስተማር ስራዎችም የተለያዩ የሕክምና ተቋሞቻችንም ላይ የማስተማር ስራውን አጠናክረን እየሰራን ያለነው እንግዲህ ለሚዲያዎችም በተቀናጀ መልኩ እነዚህ የመስጠቱን ስራ የማስተማሩን ስራ ለማህበረሰቡ መረጃውን የማድረሱን እየሰራና ያለነው። እንግዲህ እንደሚታወቀው ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከታች ጀምሮ እስከ ላይ ድረስ ስርዓት አላቸው። መረጃዎችን የተለያዩ ጭምጭምታዎች ሲመጡ በደረጃቸውን ጠብቀው ይደርሳሉ። በዛ ስርዓት መሰረት በዛ ሲስተም መሰረት መረጃዎችን የማግኘትን ብቻ ሳይሆን እነዛ የተገኙትን መረጃዎች ፈጥኖ የማረጋገጥ ፈጥኖ የማረጋገጥ ስራ አስፈላጊውን የሆነ የምላሽ ስራ የመስራትና እነዚህን ወደ ማህበረሰቡ የማድረስ ስራ እየተሰራ ነው ያለው። ይሄ ሲስተም አለው፣ የራሱ የሆነ አሰራር አለው። በዛ መሰረት እየተሰራ ነው ያለው። ለዚህ እንግዲህ አሁን ለመጣቡ የማርበርግ ቫይረስ ከዚህ በፊት ያሉትን ልምዶች ተጠቅመናል። ያ ማለት ምንድነው? በኮቪድ ጊዜ የነበረውን ኤክስፒሪያንስ ተጠቅመናል። በዛ ጊዜ የሀገር አቅም መገንባት ምን ያህል አስፈላጊ እንደሆነ ያየንበት ጊዜ ነው። ከዛ ባሻገር የተለያዩ ወረርሽኞች በየጊዜው ሲከሰቱ በራሳችን አቅም መስራት፣ መመርመር፣ ማከም ችለናል። ከዚህ በፊት የነበረውን ኤምፖክስን ማሰብ ያስፈልጋል። እዚህ ላይ ኤምፖክስ ላይ በየቦታው የልየታ ስራዎችን ሰርተናል። ድንበር ላይ ነው ሳይገባ ያዝነው። ሞያሌ ላይ ነው የያዝነው። ሞያሌ ላይ የያዝንበት ምክንያቱ በድንበር አካባቢ የተጠናከረ ቅኝት ስንሰራ ስለነበረ ነው። የተለያዩ ባለሙያዎችን በጊዜ አሰልጥነንም ስለነበረ ባለሙያዎቻችንን በ24 ሰዓት ባልሞላ ጊዜ ዲፕሎይ አድርገን ያንን በሽታ በጊዜው መቋቋም መቆጣጠር ችለናል። ስለዚህ እነዚህ ልምዶችም እዚህ ላይም ይሰራሉ ማለት ነው። ስለዚህ ከዛ ዓለም ላይ ያየነውን እኛ ጋር ከዚህ በፊት የወረርሽኞች በተከሰቱ ጊዜ የተጠቀምንባቸውን ጉዳዮች ይዘን አሁን ያለውን ማኔጅ ለማድረግ በሰፊው እየተሰራ ነው ያለው። ጤና ሚኒስቴር፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከፍተኛ የሆኑ ባለሙያዎችን ወደ ቦታው በመላክ እዛ የመለየት ስራውን እየሰራ ያለ ነው። አሁን የተገኘባቸው ራሱ ፖዚቲቭ የሆኑትም ሰዎች ከለየ ናቸው ሰዎች ነው። መልካም እንግዲህ መንግስትም ለጉዳዩ ትኩረት ሰጥቶ እየሰራ ነው። መረጃውንም ለህብረተሰቡ በወቅቱ እያደረሰ ነው የሚገኘው። ይህንን ችግር ለመከላከል በዋናነት በምን መልኩ እንችላለን የሚለው ነገር አንደኛው የሚቀርቡ ሌላው ደግሞ ህብረተሰቡ ማድረግ የሚገባው ጥንቃቄ አለ። እሱም በተመለከተ የመተላለፊያ መንገዶቹ ይሄ በሽታው ያለባቸው ሰዎች የሚያሳዩቸው ምልክቶች አሉ። ትኩሳት፣ የደም መፍሰስ፣ የትውከት የመሳሰሉት ምልክቶቹ ናቸው። ስለዚህ የምንከላከለው እነዚህን ፈሳሾች ያላቸው ሰዎች ጋር ያለንን ንክኪ መቀነስ ያስፈልጋል። አንዱ እሱ ነው። ከዛ ሁለተኛው ደግሞ ይሄ ቁሳቁሶች ጋር እነዚህ ሰዎች ጠቀሙባቸውን ቁሳቁሶች የመሳሰሉትን ፈሳሾች ያሉባቸው መቀነስ ያስፈልጋል። ንክኪ መቀነስ ይኖርብናል። የቁስል የመሳሰሉ ነገሮች ካሉ እነሱን ማስወገድ ያስፈልጋል። ከዛ ባሻገር ደግሞ እንደዚህ አይነት ምልክት ሲያሳዩ ማህበረሰቡ እነዚህን ሰዎች ወደ ተቋማት መጥተው የላቦራቶሪም የተለያየ ምርመራ እንዲደረግላቸው ማድረግ ይጠበቃል። ከዛ ባሻገር ግን ዘጠኝ አምሳ ሁለት ና ሰማኒያ ሶስት ሰላሳ አምስት የስልክ መስመሮቻችን ነጻ ናቸው። ሀያ አራት ሰዓት ይሰራሉ፣ ሰባት ቀን ይሰራሉ። አስፈላጊውን የሆነ መረጃ በዚህ ስለምንሰጥ ማህበረሰባችን በየትኛውም ሰዓት እኛ ጋር መደወል፣ መጠየቅ አስፈላጊውን ነገር ማድረግ ይቻላል። መረጃ ቅድም ባልኩት መሰረት ከታች ጀምሮ እስከ ላይ እኛ ጋር የሚመጣበት ስርዓት ስላለ በዛ ስርዓት ለህዝባችን ይፋ ስለምናደርግ ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት መረጃ እንዲወስድ ማህበረሰባችን ጥሪ እናስተላልፋለን። ከዛ ባሻገር ዋናውና ሌላው ጉዳይ ደግሞ ይሄ በሽታ አለ፣ ይሄ ወረርሽኛ አለ በሚል የተለያየ ችግር ያለባቸው ሰዎች ወደ ተቋም ከመምጣት ራሳቸውን እንዳይገድቡ አደራ ማለትና ጥሪ ማስተላለፍ እንፈልጋለን። ዶክተር መልካሙ ሀብቴ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዲሬክተር ስቱዲያችን ተገኝቶ ለሰጡን የተሟላና የተብራራ መረጃ በአድማጭ ተመልካቾች ስም ከልብ እናመሰግናለን። አመሰግናለሁ። ኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። አዲስ የተገነባላቸው ትምህርት ቤት ለዓመታት በችግር ውስጥ የቆየውን የመማር ማስተማር ሂደት ወደ ተሻለ ደረጃ የሚያሻገር መሆኑን የገበታ ለትውልድ ሀይቅ ትምህርት ቤት ተማሪዎችና መምህራን ተናገሩ። በደቡብ ወሎ ዞን ሀይቅ ከተማ የተገነባውን ትምህርት ቤት ሙሉ ወጪ የሸፈኑት ባለሀብቱ በላይነ ክንዴ በበኩላቸው ማህበረሰብን የሚጠቅሙ ስራዎችን መተግበር ከባለሀብቱ የሚጠበቅ ሀገራዊ ግዴታ ነው ብለዋል። አሸናፊ እንዳለ ዝርዝር አለው። የነገ መንገዳቸው በእውቀት እንዲመራና ለፍተው የሚያስተምሯቸው ወላጆቻቸውን ደርሰውላቸው ለማኩራት ሰርክ ወደ ትምህርት ቤት የሚያቀኑ እነዚህ ተማሪዎች የሚገጥማቸው ግን እንደሚጠብቁት አይደለም። ባቧራ የተሞላ ቅጥረ ግቢ፣ የፀሐይ ጨረር የሚያስገቡ መማሪያ ክፍሎች፣ ተረጋግተው ለመማር የማይመቹ መቀመጫዎች ከትምህርቱ ባልተናነሰ ሁኔታ ይጠብቋቸዋል። በዚህ በደቡብ ወሎ ዞን ሀይቅ ከተማ የሚገኘው ይህ ትምህርት ቤት ሜዳ ላይ መማርም የተለመደ ተግባር ነው። ዛሬ ይህ ሁሉ ተለውጦ አዲስ መልክን ሲይዝ ያለፉበትን የከፈሉትን ዋጋ ተማሪዎችና መምህራን ያስታውሳሉ። ድሮ የምንማርበት የነበረው አፈር ነው፣ በቃ ከአፈር ያልጸዳ ነው። ሁሌ ስንወጣ አቧራ ይቦላል፣ ጉንፋን እንያዛለን፣ ቁንጭ አለ። ግርግዳው ሊወድቅብን እያለ እየተጠነቀቅን እንደሁም ይመታናል። አንዳንድ ጊዜ የበፊቱ ትምህርት ቤት የተሰነጣጠቀ ግርግዳው ማይመች፣ በቃ የሚያስጠላ ነው፣ ደስ የማይል ነበር። በአንድ ክላስ ውስጥ አርባ ምናምን ተማሪ እንማር ነበር አሁን ቀን ቀነሰው ወደ ሰላሳ ሀያ እንደዚህ የሆነ መቀመጥ ከአንዱ ክፍል አንዱ ክፍል ተማሪ የሚተያይበትና የሚተነኳኮስበት ነበረ ክፍሉ ማለት ነው ማለት ግድግዳው ሽንቁር ስለነበረ አንዱ የአንዱ ክፍል ተማሪ ከአንዱ ክፍል ጋር የሚተነኳኮስበት በእስክሪብቶ እየተወጋጉ ምን እያሉ ነበረ ስናስተምር የነበረው እንስሳቶች ምናምን በጎናችን ስቲል እያለፉ ነበር የምንሰራው ላይብረሪው በጣም መጽሐፎችን በብዙ አደራርበን የምንሰራው ማስቀመጫ እንኳ የለንም ነበረ ያስጠላ ነበር። በዚህ መልክ የተሰራላቸው ገበታ ለትውልድ ሐይቅ ቁጥር አንድ አንደኛና መካከለኛ ደረጃ ትምህርት ቤት አሁን የማደግ ሞራላቸውን ጨምሮታል። ለመማር ማስተማሩ አንዱ ዋናው የትምህርት ቤት ምቹ ሁኔታ መፍጠር ስለሆነ ትምህርት ቤቱ አሁን በጣም ጥሩ ሁኔታ ላይ ነው ያለው ለመምህርም ለተማሪም፣ ለህብረተሰቡ። በጥቂት ወራት ውስጥ ትምህርት ቤቱ ስለመገንባቱ የተናገሩትና ሙሉ ወጪውን የሸፈኑት ባለሀብቱ አቶ በላይነ ክንዴ ድርጅታቸው ፕሮጀክት በሚሰራባቸው አካባቢዎች ሁሉ መሰል ስራዎችን እንደሚያከናውን ተናግረዋል። ይሄ ትምህርት ቤት ለብዙ ዓመታት አሮጌ ሆኖ ተማሪዎች በድንጋይ ላይ ተቀምጠው የሚማሩበት ነበረ። ክቡር ጠቅላይ ሚኒስትራችንም አይተው ይህንን ብትለውጡ ጥሩ ነው የሚል አቅጣጫ ስለሰጡ እኛም ያንን ተገንዝበን የኛ ድርጅት ፒኬጅ እንደሚታወቀው ፕሮጀክት በሚሰራባቸው አካባቢዎች የህዝብ ልማት በመስራት የሚታወቅ ድርጅት ነው። ያንን ልምዳችንን ተጠቅመን ይሄን ትምህርት ቤት በሶስት በአምስት ወር ውስጥ ሰርተን ለውጠን ይሄው ወጣቶች እየተማሩ ተገኝቷል። እንደዚህ ያሉ ማህበረሰብ ተኮር ስራዎችን መከወን ሀገራዊ ግዴታ ስለመሆኑም ባለሀብቱ ገልጸዋል። አንድ ባለሀብት ግብር መክፈል፣ ማህበራዊ ግዴታ መወጣት የግዴታ በመሆኑ ይህን ግዴታችንን አውቀን ስለምንሰራ እዚህም ተግባራዊ ያደረግነው ይህን ነው። ሌሎችም ጋር በምንሰራው ስራ ሁሉ እንሰራለን አሁንም እንቀጥላለን። ለትምህርት ቤቱ ግንባታ ከ75 ሚሊዮን ብር በላይ ገንዘብ ወጪ ስለመደረጉም ተገልጿል። በአማራ ክልል የታጠቁ ኃይሎች የሰላምን አማራጭ ተቀበለው ወደ ውይይት እንዲመጡ ሜጀር ጀነራል ብርሃኑ ጥላሁን ጥሪ አቀረቡም። የምስራቅ ጎጃም ዞን አስተዳደር እና የአገር መከላከያ ሰራዊት ከፍተኛ መሪዎች በአካባቢው ዘላቂ ሰላምን ማረጋገጥ በሚቻልበት ሁኔታ ከደብረ ኤልያስ ወረዳ ነዋሪዎች ጋር ውይይት አካሂደዋል። ራይል ፍሬው በምስራቅ ጎጃም ዞን ባለፉት ሁለት ዓመታት ያጋጠመውን የሰላም እጦት ለመቅረፍ የዞን አስተዳደሩና የሀገር መከላከያ ሰራዊት ከደብረ ኤልያስ ወረዳ ነዋሪዎች ጋር መክረዋል። በውይይቱም የደብረ ኤልያስ ወረዳ ነዋሪዎች በጸጥታ ችግሩ ሰብአዊ፣ ቁሳዊና የስነልቦና ጉዳት እንደደረሰባቸው ገልጸዋል። ሰላም ሰላም ሰላም እያለ ነው የህዝብ የሚፈልግ እና የሚለምን እንዴት መንግስት አስተካክልንም እንዴት አያንም። አሁንም ቢሆን እኛ ሀገራችን እንፈልጋለን፣ ሰላም እንፈልጋለን። መንግስት በአጭር ጊዜ ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። መንግስት የሰላም ችግሩ በመቀራረብና በውይይት እንዲፈታ የጀመረውን ጥረት አጠናክሮ እንዲቀጥልም የደብረ ኤልያስ ወረዳ ነዋሪዎች ጠይቀዋል። በጦርነት ለውጥ ይመጣል አይመጣም፣ ውሸት ነው። ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያ ሰዎች ችግራችሁ ምንድረው? ቢላቸው አሁን በጫካ መኖር የሚወድ ያለ? በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው እዚህም ሆነ እዚያም ሆነ እንዲሞታ አንፈልግም። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርልኝ ብርሃኑ መንግስት ለሰላም የሰጠውን እድል ታጣቂ ኃይሎች ሊጠቀሙበት ይገባል ብለዋል። አካባቢው ወደ ቀድሞ ሰላሙ እንዲመለስም ከህብረተሰቡ ጋር ሆነን እንሰራለን ነው ያሉት። መንግስትም የሚያደርገው ለህዝብ ሲል እያደረገ መጥቷል። አሁን የሚያደርጋል። ቀጣይም ከእናንተ ጋር ሆነን የምትሉን ነገር ሁሉ ሆነን እንቀበላለን። ይምጡ ብቻል ከማህበረሰቡ ጋር የተሻለ ሀብት ፈጥሮ መልካም ህይወቱን እንዲኖር እየመከርን ነው እያደረግን ነው አባቶቻችን ወጣቶች እዚህ ያላችሁ ሴቶች እርዱ ህብረተሰቡ በአካባቢው ያለውን ጸጋ ለመጠቀምና ለማልማት ከፍተኛ ፍላጎት ቢኖረውም የሰላም እጦቱ ተግዳሮት ሆኖበታል ያሉት ዋና አስተዳዳሪው ህግን ማስከበር ቅድሚያ የሚሰጠው ጉዳይ ነው ብለዋል የምስራቅ ጎጃም ህዝብ ፍላጎቱ በሰላም ወጥቶ የመግባት ልጆቹን የማስተማር ያገኘውን ሀብት ወደ ላቀ ደረጃ የመቀየርና ከድህነት ለመውጣት ፍላጎት ያለው ሕዝብ ነው። ሕግ የሚበጀው ለእናንተ ነው። ሕግ እናንተን ሊያስከፋ ሊያስነጉር መቻል የለበትም። እናስተካከላለን ይህን በውይይቱ ላይ የተገኙት የሀገር መከላከያ ሰራዊት ከፍተኛ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ታጣቂ ኃይሉ ወደ ትክክለኛ የሰላም መንገድ መምጣትና ትምህርት በአግባቡ እንዲቀጥል መደረግ አለበት ብለዋል። የታጠቁ ኃይሎች የሰላም አማራጭን እንዲቀበሉ ህብረተሰቡ እየተወጣ ያለውን ሚና አጠናክሮ እንዲቀጥልም ጠይቀዋል። ትምህርት ቤቶች የሚከፈቱ ቅዱስ ጦርነት ነው የሚሉት ከዚህ መጥፎ ድርጊት ተቆጥበው ወደ ሰላም እንዲመጡ ሽማግሌዎች ይታገሉ። የህዝቡን ሰቆቃ መረዳት በየጊዜው የሚጠፋውን የሰው ህይወት ያለ አግባብ መሆኑ ተረድቶ ወደ ትክክለኛው መንገድ ለመምጣት ልብ ይኖረን፣ ህዝባዊነት ይኖረን። እንደ አሚኮ ዘገባ በመድረኩ የሃይማኖት አባቶች የሀገር ሽማግሌዎችና በየደረጃው የሚገኙ የህብረተሰብ ክፍሎች የታጣው ሰላም እንዲመለስ የድርሻቸውን እንደሚወጡ በመድረኩ አረጋግጠዋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና። የአሜሪካ ከፍተኛ የመከላከያ አመራሮች በዩክሬን ሩሲያ ጦርነት ጉዳይ ለመምከር ኬቭ ገቡም። የአሜሪካ መከላከያ ቃል አቀባይ እንዳስታወቀው የዩክሬን ሩሲያ ጦርነትን ለማስቆም አሜሪካ አዲስ የሰላም እቅድ አዘጋጅታለች። ይህ እቅድ ዩክሬን ግዛቶቿን ለሩሲያ አሳልፋ እንድትሰጥ፣ ወታደሮቿን እና ጦር መሳሪያዋን እንድትቀንስ ምክረ ሀሳብ የያዘ መሆኑ እየተገ ገለጸ ይገኛል። የዩክሬኑ ፕሬዚደንት ዘለንስኪ በድርድር ሂደቱ የዩክሬን ግዛት አጀንዳ ሆኖ ሊቀርብ እንደማይገባ ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ሩቢዮ በዚሁ ጉዳይ በሰጡት ማብራሪያ ሁለቱም ሀገራት በበቂ ደረጃ ወደ ስምምነት ሊያመጣ የሚችል እቅድ ባይሆንም መደራደሪያ ግን ሊሆን ይችላል ሲሉ ስለ አዲሱ የሰላም እቅድ ገልጸዋል። ዩክሬን የገቡት የአሜሪካ መከላከያ ኃላፊዎች ከዩክሬን የውጭ ጉዳይ ሚኒስትር ጋር መዋየታቸው የተገለ ሲሆን በቀጣይም ዘለንስኪን እንደሚያገኙ ታውቋል። የአውሮፓ ህብረት በዩክሬን ጉዳይ የአውሮፓ ህብረት በቀጣይ ተሳታፊ ሊሆን ይገባል ሲል በቃል አቀባዩ በኩል አስታውቋል። ለድርድር የተዘጋጀው እቅድ 28 ነጥቦችን የያዘ ሲሆን ፕሬዝዳንት ዶናልድ ትራምፕ ያጸደቁት መሆኑ ተመላክቷል። የሩሲያ ባለስልጣናት ግን ስለ ሰላም እቅዱ ያሉት ነገር የለም።